ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ደግሞ የቆጣሪ አጠቃላይ መረጃ፣ ወራዊ የኤሌክትሪክ ፍጆታ እንዴት እንደምናነብ እንደገና ከቆጣሪው በተገናኘ ማድረግ ያለብን ምንድን ነው ማድረግ ርስ የሌለብን ደግሞ ምንድን ነው የሚሉትን ዝርዝር ባለ መንገድ የማሳያችሁ ይሆናል። እናንተም እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ለማታውቁ ላቀበላለሁ። የቻናሌ ቤተሰብ ካልሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። እንግዲህ ዛሬ ላሳያችሁ የምሞክረው የድህረ ያኤሌክትሪክ ኤሌክትሪክ ቆጣሪን ወስጄ ነው። ይህ ቆጣሪ ምንድን መረጃ ያስተላልፋል ምንድን ነው? እዚህ እንደምትመለከቱት ብዙ አይነት ጽሁፍ ይታያልና ስለዚህ ጠቅለል ያለ መረጃ ባጭር ከነገርኳችሁ በኋላ እንዴት አድርገን እንደምናነብ እና መጨረሻ ላይ ደግሞ ምን ምን ጥንቃቄ ማድረግ አለብን የሚለውን እነግራችኋለሁ። እንግዲህ ይህንን ስትመለከቱ ከዚህ ላይ ኤምቲ መቶ ሁለት የሚል አለ ይህ እንግዲህ የሚያሳየው የቆጣሪው ሞዴል ነው። ሞዴል ናምበር ነው። የማንኛውም እቃ እንግዲህ እንደ እቃ ሞዴል ቁጥር ይኖረዋል። ንብረትነቱ የኢትዮጵያን ኤሌክትሪክ ዩቲሊቲ ወይም የኢትዮጵያ ኤሌክትሪክ አገልግሎት ነው። እንግዲህ ይህ ቆጣሪ ሲንግል ፌዝ ነው። ሁለት አይነት ቆጣሪ እንዳለን ይታወቃል። ስሪ ፌዝ እና ሲንግል ፌዝ ነው እና ይህ ደግሞ ለመኖሪያ ቤት የምንጠቀመው ስለሆነ ሲንግል ፌዝ ነው። ሲንግል ፌዝ በዋናነት የተባለው ሁለት ዋይሮችን ሰፖርት ስለሚያደርግ ነው። አንደኛው የኒውትራል ዋይር ሲሆን ሁለተኛው ደግሞ የፌዝ ዋይር ይሆናል ማለት። ስለዚህ ሁለት ገመዶች በዋናነት አሉት ማለት ነው። በዚህ ምክንያት ሲንግል ፌዝ እንለዋለን። በቮልቴጅ መጠን ብንመለከት 220 ቮልት ነው ስታንዳርዱ ከረንቱ ደግሞ እዚህ ጋር ተጽፎልናል እሱም ከአምስት እስከ ስልሳ አምፒር ሰፖርት ያደርጋል። እዚህ ጋር አምስት ብሎ በቅንፍ ውስጥ ስልሳ ይላል። ከዛ ኤ የሚል ጽሁፍ አለ። ይህ የሚያሳየው ሁለት መቶ ሀያ ከፊት ስላለ ሁለት መቶ ሀያ ቮልት ምን ፍላክቹዌት ካላደረገ በመደበኛው ሁለት መቶ ሀያ ቮልት ሲንግል ፌዝ ነው። እንደገና ዝቅተኛ አምስት አምፔር እና ከፍተኛ ስልሳ አምፔር በዚህ ቆጣሪ የማለፍ ይችላል ማለት ነው። እንደገና እዚህ ጋር አምሳ የሚል አለ ይህም ፍሪኩንሲው ነው። በእኛ ሀገር ስታንዳርድ አምሳ ሀርዝ ነው ፍሪኩንሲው። እንደገና እዚህ ላይ ደግሞ የሚሰራበት ሙቀት አለ የሚሆነው ከ25 ዲግሪ ሴንቲግሬድ እስከ 75 ዲግሪ ሴንቲግሬድ ድረስ መቋቋም ይችላል ነው። ከ75 ዲግሪ ሴንቲግሬድ በላይ ከሄደ ቆጣሪው ዳሜጅ የመሆን እድሉ ከፍተኛ ነው ማለት ነው። እዚህ ቆጣሪው ላይ የምናያቸው ጽሁፎች አሉ አይኢሲ ብሎ የሆነ ቁጥር አለ። እዚህ ጋር እንደምንመለከተው ይሄው እዚህ ጋም ከቆጣሪው ላይ እነዚህ ሁለት ቁጥሮች አሉ። እነዚህ ዓለም አቀፍ ስታንዳርድ ናቸው። የጀነራል ሪኳርመንት ፎር ሜትሪንግ ኤነርጂ ሜትር ላይ ዓለም አቀፍ ስታንዳርድ ያላቸው የመጀመሪያው ቁጥር ይሄኛው ስለ ሜትሪንግ ሲሆን፣ ሁለተኛው ይሄ ቁጥር ደግሞ ስለ የአኩሬሲ ክላስ ምን ያክል ነው እንግዲህ አኩሬሲ ስንል ኢረር ማርጅን ይኖረዋል ፕላስ ኦር ማይነስ አንድ ፐርሰንት ድረስ ነው የሚል መረጃ ነው ያለው። ሊሳሳት የሚችለው አንድ ፐርሰንት ይጨምራል ወይ ደግሞ አንድ ፐርሰንት ይቀንሳል እንደማለት ነው። ስለሱ የሚነግረን ስታንዳርድ ነው ማለት ነው። እዚህ ደግሞ ኤፍ ደብሊው ቪ ኢ አር ይላል። ይህ ደግሞ አብሬቬሽን ነው firmware uh, ቨርዥን ኦፍ ሜትርስ ኢንተርናል ሶፍትዌር internal እንግዲህ እዚጋ ዲስፕሌይ እንዲያደርግ የረዳው ወይም ደግሞ እንደዚህ ኮንትሮል ማድረግ የምንችለው ውስጥ ላይ ሶፍትዌር ስላለ ነው። ስለዚህ እዚህ ውስጥ ቆጣሪው ላይ የተጫነው ሶፍትዌር የራሱ ቨርዥን አለው። እዚጋ ቨርዥን 0100 ይላል። ስለሱ መረጃ እየነገረን ነው የሚያሳየው ይሄ ደግሞ ምናልባት እዚጋ እንደምታዩት ጋራንቲ ፔረድ ብሎ ፋይፍ ይርስ ይላል ይሄ ደግሞ ምናልባት አምራች ኩባንያው ለገዛው አካል የሰጠው ዋስትና ነው ማለት ነው። አይፒ 54 የሚል አለ እዚ ጋር ያየናት እንትናለች። እዚ ጋር አምስት ማለት ከአቧራ መቋቋም ይችላል ደስት ፕሮቴክትድ፣ አራት የሚለው ደግሞ ኢንዲኬትስ ዋተር ፕሮቴክትድ፣ ድንገት ውሃ ቢያርፍበት ወይም ደግሞ ዋተር መቋቋም ይችላል የሚል ይዘት ነው ያለው። እንግዲህ አይፒ 54 የሚል ጽሑፍ ካለበት ተቆጣሪው ላይ ውሃና አቧራ መቋቋም የሚችል ነው። ስለዚህ ከቤት ውጭ ለምንጠቀመው አገልግሎት እንደዚህ አይነት እቃ ተመራጭ ነው የሚል ሚኒንግ ነው ያለው። 1600 አይኤምፒ ፐር ኪሎዋት አወር ይላል። ይህኛው ኢምፐልስ ነው። ምናልባት አይታችሁ ከሆነ ቡግልም ቡግልም ይላል። ይህ ማለት ላይት ኢሚቲንግ ዳይወድ ነው። ያ ዳይወድ ፍላሽ ያደርጋል። በኖርማሉ አንድ 600 ጊዜ ተርገበገበ ማለት አንድ ኪሎዋት አወር ቆጠረብን ማለት ነው ወይም አንድ ኪሎዋት አወር ኮንሲውም አደረገ ብለን ነው የምንረዳው። ከዚ ጋር ተያይዞ አላርምም አለው። እቺ ኤልኢዲዋ አላርም ታደርጋለች። በዚህ ሰዓት አላርም ካደረገች አብኖርማሊቲ ተፈጥሯል ማለት ነው። በዚህ ጊዜ እኛ ምናይ ወይም አላርም የምንሰማ ከሆነ ተሎ ብለን ሪፖርት ማድረግ እንዳለብን ነው የሚመከረው። ሌላኛው በተን አለው። ይህ በተን ደግሞ ምናልባት መረጃዎችን ለማየት ፕረስ እናደርገው፣ የተለያዩ መረጃዎች ዲስፕላይ ይደረጋሉ። ለምሳሌ ቮልቴጁ ልናየው እንችላለን፣ ዲየት እና ታይም ልናይ እንችላለን፣ የቆጣሪውን ሴሪያል ናምበር ልናይ እንችላለን ማለት ነው። ሶ ቆጣሪውን ያለ አግባብ መንካት በህግ ያስቀጣል የሚል ጽሑፍ አለው። ቴምፐሪንግ ዊዝ ሜተር ኢስ ፓኒሽብል ባይለው ይላል። ቆጣሪውን መንካት በግ ያስቀጣል ነው የሚለው። እንግዲህ መንካት ሲባል ጀስት ያለ አግባብ የሚለውን ነው የምንወስደው እንጂ መጨረሻ ላይ መንካት ምንችለው ምኑን ነው፣ መንካት የማንችለው የትኛውን ነው የሚለውን እነግራችኋለሁ። ሴሪያል ናምበር እዚህ ጋ አለው። ባርኮድ ነገር አለ ከሱ ታች ላይ ለምሳሌ የዚህ ቆጣሪ ሴሪያል ነምበር ይሄ ነው፣ 0098067 የሚለው። ኢትስ አ ዩኒክ አይደንቲፊኬሽን ነምበር ፎር ዘ ሜተር ሜትሮን የማን ሜትር እንደሆነ የሚያቀው ወይም የት እንደተቀመጠ የት ኢንስታል እንደተደረገ የሚያውቀው በዚህ ቁጥር ነው። ይህንም የሚጠቀምበት ለትራኪንግ ሲስተም እና ለቢሊንግ ሲስተም ነው። በዚህ ዩኒክ አድሬስ ነው እንግዲህ ቆጣሪው ይህ ቆጣሪ ተከፍሏል አልተከፈለም እያለ ቸክ የሚያደርገው ማለት ነው። ሌላው ፐርቼዚንግ ዴት አለው መቼ እንደተገዛ የሚያሳይ አለው እዚህ ጋር። ስለዚህ የቆጠረውን እንዴት አድርገን እናነባለን ዋናው ጥያቄ። እኛ በየወሩ የፈጀብንን ወይም የቆጠረብንን መዝግበን እንያዝ ብለን ካሰብን እንዴት አድርገን መዝግበን እንያዝ የሚል ነው ጥያቄው ሊነሳ የሚችለው። ስለዚህ በዋናነት ከዚህ ቆጣሪ ላይ እኔም ስለሞከርኩት አራት ነገሮች ዲስፕሌይ ያደርጋል። ዲስፕሌይ 01 ላይ የሚያሳየን 00980067 የሚለው የሜትሩ ወይም የቆጣሪው ዩኒክ አይዴንቲፊኬሽን ናምበር ነው ወይም ሴሪያል ናምበር ነው። ዲስፕሌይ ናምበርቱ ላይ ያለው ቀኑ ነው ከረንት ዴቱ ነው የሚያሳየን እኔ ንንባብ ሶስት ወይም ይህንን ፎቶ ያነሳሁት በዚህ እለት ነው በ04 1125 ኦክቶበር ላይ ማለት ነው። ኦክቶበር አራት አካባቢ ያነሳሁት ነው። ኤግዛክት ታይሙ ደግሞ እዚህ ጋ በዲስፕላይ 03 ላይ 16 11 59 ይላል። ይህንን ፎቶ ባነሳሁበት ወይም ደግሞ ይህን ቪዲዮ በቀረጽኩበት ሰዓት ፕረስ አድርጌበት ሆኑን ያሳየኝ ሰዓት ነው። ኢንተርናል ክሎክ ሾዊንግ አዘ ታይም ኦፍ ካፕችሪንግ ዚስ ኢሜጅ ከቀኑ 10 ሰዓት ከአስራ አንድ ደቂቃ ከሀምሳ ዘጠኝ ሴከንድ ላይ እንደነበረ ያሳያል። የመጨረሻው ዲስፕሌይ ነምበር ፎር 0178711 0 ይላል። አሁን ይሄ ደግሞ ቶታል ኢነርጂ ኮንሳምፕሽን ነው ቆጣሪው ኢንስታል ከተደረገ ጊዜ ጀምሮ ሙሉ አኮምሌት አድርጎ ወይም ሰብስቦ የያዘው ንባብ ነው። ሚኒንጉም ኖርማሊ እዚህ ጋር ዚስ አክቹዋል ሪዲንግ ኦፍ ኢነርጂ ዩዝ ወደ ኪሎዋት ይሄ በዋት አወር ነው የሚነበበው። ኖርማሊ ይሄ እንዴ ሲሆን ዋት አወር ማለት ነው። ይህኛው ግን ኪሎዋት አወር ነው። ለአንድ ሺ ስናካፍለው ነጥቡን ወደዚህ ያመጣልንና አንድ ሺ ሰባት መቶ ሰማኒያ ሰባት ነጥብ አንድ አንድ ኪሎዋት አወር የያዘ ነው ማለት ነው። ስለዚህ ይሄ ለምሳሌ የዚህ ወር ንባብ ከሆነ ቀጣይ ሲመጣ ሁለት መቶ የሚጨምር ከሆነ ከዚህ ላይ ሁለት መቶ ተጨማሪ ንባብ እናያለን። ፕሪቪየሱን ስለያዝ ነው ያንንና ይሄንን አቀናንሰን የምናገኝበት መንገድ ነው ማለት ነው። ስለዚህ በዋናነት እናንተ ለማንበብ ሄዳችሁ ቆጣሪው ላይ መጀመሪያ ፕረስ ስታደርጉት ይሄንን ቁጥር ልታዩት ትችላላችሁ። ስለዚህ ይሄ ዜሮ ዋን ላይ የምታዩት ንባብ ኤግዛክት ንባብ ወይም ደግሞ የፍጆታ ንባብ እንዳልሆነ ማወቅ አለባችሁ። ይሄም ከሆነ ይሄም የዴት ፎርማት ወይም የቀን ፎርማት ስላለው ቀን መሆኑን ትረዳላችሁ ወይም የሰዓት ስለሆነ ታልፉታላችሁ። ከዛ ፕረስ ስታደርጎ እንደዚህ አይነት ቁጥር መጥቶ ኪሎዋት አወር የሚል ከሆነ ይሄ የእናንተ ንባብ ነው። ይሄኛው ቁጥር ነው መዝግባችሁ መያዝ የሚጠበቅባችሁ ማለት ነው። ስለዚህ ከዚህ ቆጣሪ ጋር በተገናኘ ማድረግ ፈጽሞ ማድረግ የሌለባችሁ ነገር ምንድን ነው? የመጀመሪያው ሜትሩን መክፈት ወይም ቆጣሪውን መክፈት የተከለከለ ነው። እንግዲህ የተከለከለ ነው ማለት አንደኛ ለኤሌክትሪክ አደጋ ያጋልጣል፣ ሲቀጥል ደግሞ በህግም የተከለከለ ነው። ድኖት ኦቨርሎድ ከ60 አምፒር በላይ ከዚህ ቆጣሪ አለመጠቀም ነው። 60 አምፒር በላይ ከተጠቀምን ኦቨርሎድድ ስለሚሆን ቆጣሪው ዳሜጅ የሞን እድሉ ከፍተኛ ነው። ድኖት ስፕላሽ ዋተር ይላል ውሃ ምናልባት ከላይ ዋተር ፕሩፍ ነው ስላል ወይም ዋተር ፕሮቴክትር ነው ስላል ውሃ እንደፋበት ችግር የለም ማለት አይደለም። ውሃ ባይደረግበት አሪፍ ነው። ዝናብ ላይ ባይሆን ይመረጣል። ነው ድኖት ኢግኖር ሪድ አላርም። አላርም በሚኖር ሰዓት እሱን እንችላለ ማለት ነው። ተገቢውን አክሽን መወሰድ ያስፈልጋል፣ ወይም ደግሞ ለሚመለከተው አካል ማሳወቅ ያስፈልጋል። ድኖት ባይፓስ ዘሜትር አንዳንድ ጊዜ በህገወጥ ሜትሩን አሳልፈው ወደ ቤት የሚቀጥሉ አሉ። ምናልባት በዚያ ሰዓት ሜትሩን ባይፓስ አድርገው ወይም ደግሞ ከሜትሩ ገቢ ሳያደርጉ ቀጥታ የሚቀጥሉ ከሆነ ላይቆጠር ይችላል። ግን ዳሜጁ ደግሞ በዛው ልክ ወይም ደግሞ ሪስኩ በዛው ልክ ስለሆነ የመጀመሪያው ተቋሙ ካየ ያስቀጣል። በሁለተኛ ደረጃ ደግሞ ያለምንም ፕሮቴክሽን ወደ ቤት ከሄደ ዳሜጁ ከፍተኛ ነው የሚሆን ማለት ነው። ዱነተች ኢንተርናል ዋይሪንግ ምናልባት ከላይ አትክፈቱ ይችላል ያንን የምናነሳው ወይም የምንከፍተው ከሆነ አላግባብ ከስር ያለው ዋየር ወይም ከስር ከፍተኛ ከረንት ያለበት ቦታ ስለሆነ እሱ ያለምንም ጥርጥር ጉዳት ያደርሳል። እሱን መንካት ተገቢ አይደለም። ከዚህ ባሻገር ግን ማድረግ የምንችላቸው ነገሮች አሉ። ከላይም እንደነገርኳችሁ ንባባችንን ቼክ ማድረግ አለብን። ጥንቃቄ በተሞላበት መንገድ ሄደን ገመዱን ሳንነፋ በጥንቃቄ ሪዲንጋችንን በየጊዜው ማየት፣ ቼክ ማድረግ፣ መመዝገብ አለብን። እንደገና አካባቢውን ደረቅ ብናደርገው ይመከራል። ሴኪር ብናደርገው፣ ህጻናት የማይደርሱበት ብናደርገው። እንደገና ደግሞ አንዳንድ ጊዜ ቅድም ከላይም ተናግሬያለሁ፣ አላርሟ ኦን ሁና ምትቀር ከሆነም ስታክ አድርጋ ምትቀር ከሆነም ቆጣሪው ጤነኛ ላይሆን ስለሚችል አገልግሎት ለሚሰጠው ለተቋሙ ብናመለከት የተሻለ ነው። ምክንያቱም እቺ አላርማ ብሊንክ ብሊንክ የምታደርገው ኖርማል ስታተስ ላይ መሆኑን አጠቃቀማችን እየተጠቀምን እያለን ኖርማል ስታተስ መሆኑን የሚያሳይ ስለሆነ የግድ እሱን ቼክ ማድረግ አለብንና። ይህንን ማድረግ እንችላለን ነው። ኪፕ ፍላሜብል ማቴሪያል ሰወይ፣ ተቀጣጣይ ነገሮች ካሉ በአካባቢው ወይም በቆጣሪው አካባቢ እሱን ማራቅ ተገቢ ነው። ምክንያቱም ድንገት ኮንታክት ከተፈጠረ የእሳት ነገር ስለሚያመጣ የእሳት ደግሞ በአካባቢው ተቀጣጣይ ነገር የሚኖር ከሆነ እሱን ከዛ ማስወገድ ትክክለኛ እርምጃ ነው። ማድረግም የምንችለው ነው፣ ዩዝ ኮሬክት ብሬከርስ። እንግዲህ ቆጣሪ ሲባል ያለ ብሬከር አይሰራም ከላይ ብሬከር አለው በብሬከር ነው ኦን እና ኦፍ የምናደርገው። ወይም ደግሞ ኦቨርሎድ ሲመጣ ብሬከሩ ነው አውቶማቲካሊ የሚመልስ እንጂ ቆጣሪው የሚመልስበት አግባብ የለውም። በተለምዶ ቆጣሪው መለስ እንላለን እንጂ ከቆጣሪው ስር ከቆጣሪው ላይ ብሬከር ስለተገጠመ፣ እሱ ብሬከር ደግሞ በስታንዳርዱ መሰረት እኛ ላይ የተለመደው 25 ባለ 25 አምፒር ስለሆነ እሱ በትክክል ሊገጠምለት ይገባል ማለት ነው እና አንደር ሳይዝድ ከሆነ ለምሳሌ 16 ከሆነ በየጊዜው እየመለሰ ስለሚያስቸግረን እሱ ኮሬክት ብሬከር አይባልም። ከአቅሙ በላይም ደግሞ ከሆነ ከ25 በላይም ደግሞ ከሆነ ምናልባት ሰላሳ ሁለት ሊሰራ ይችላል። ነገር ግን ኦቨር ሳይዝድ ስለሚሆን ኦቨር ከረንት ተቋቁሞ ወደ ቤት ያሳልፍና ከቤት ያሉ እቃዎችን የመጉዳት አቅም ስላለ እሱንም ኮሬክት ብሬከር ብንጠቀም ይመከራል። ኢንሹር ፕሮፐር ኢንስታሌሽን ኤንድ ፕሮቴክሽን በትክክል ኢንስታል መደረጉን ወይም መገጠሙን በየጊዜው ማረጋገጥና እሱንም ቼክ ማድረግ ይገባል ማለት ነው። ስለተከታተላችሁ እያመሰግናለሁ፣ እስካሁን ቆይታችሁ ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። አመሰግናለሁ።